አይናቸውን ሲቀስሩ የራሳቸውን የማይታወቅ ደስታ ወደ ቤታቸው አምጣላቸው። ሌላ ምንም አለ? አሁን ደግሞ የጉቺን ኮፒራይት ልትሉኝ ነው? እኔ ኮፒራይት ኮፒራይት አላት አላላች። እኔ ቡና ያበሻ ባህል ነው። ቡናም እንግዲህ ኮፒራይት ተደርጎ ነው በሉ እናንተ እኮ አታፍሩ። ቡናም እንግዲህ ከሰው አይቶች ነው የምታፍሩ ብ ዲሞ አንቺ አሽሙር አያምርብሽም። እኔ አሽሙር አላቅም እኮ እኔ አሽሙር። እሺ ጀምር፣ ተናግር ያገሉ እንደ እኔ አሽሙር የሆነ አስደንጋጭ ቪዲዮ ሰሞኑን ሊለቀቅ ስለሆነ ጋይስ፣ ራሳችሁን በማዘጋጀት ላይ እንደተጠብቁ። አስደንጋጭ የሆነ ህዝቡን በአንዴ ከሙ አድርጎ ሊያስቀር የሚችል እኛን እንድንጠሉ ሊያደርግ የሚችል ቪዲዮ ሊለቀቅ ስለሆነ እራሳችሁን እንግዲህ ከወዲሁ ማዘጋጀት ነው። ምን አድርገን እንደሆነ አላውቅም። አስደንጋጭ የሆነ ቪዲዮ አለ የሚለቀቅ። ምን አስደንጋጭ ቪዲዮ አለ? እሙሙ ቢያመጡ ሰው ያለው እናያለን። ምን ቢመጣ ያለው እናያለን። ምን ይመጣል? ከዚህ በፊትም ያነባውት አንድ እንባ ዘለላ ላይ ያናድደኛል። እሙሙ ትልካለች ብለው ባላኩት እሙሙ እሬ እየዬ ብልክስ ምን አገባችሁ? በለዛ ሙም ወይ ማለት ስችል የዛኔ አለማወቂ ድድብናይ አረኔ ሙሙ አላቁ ብዬ እሬ ማለት እኔ ወንነው አረኔ አላቁ እንኳን ና ቤተሰቦቼን እሬ ማስባል። ሙሙ ቢመጣስ ምን ይፈጠራል? አዲስ ነገር የለውም እኮ ቢመጣም። እግዚአብሔር ምስክር ወይ የምር በፊት በፊት እኔ ራሱ ወይኔ ዲቦራ እንደዚህ እንዴት እባላለሁ? እንደዚህ እንዴት እባላለሁ አዎ እንደዚህ እንዴት እባላለሁ? ለምን እባላለሁ? ልባል ልባል ልባል። ዲቦራ በምን የፈመሰች መስሏችሁ ነው? እሷ እኮ የፈመሰችበትን እኛ እናቃል። እሰ በምንም ልፈምስ በምንም ልፈምስ። ራሳችሁ የገዛ እራሳችሁ ናችሁ ስም ሰጥታችሁ። እግዚአብሔር ምስክር የተቀደደ ጉንጭ ጉንጭ አለው መሀል ላይ እንደዚህ ሲከፍል ሆነች ጥንጥዬ ነገር ያለው የምታመጡ ነው። ምን ታመጣላችሁ? ሌላ እሱ የሌለው ነገር አታመጡ ቤታ ላይ የምታመጡ ምንም የሚፈጠር ነገር ነ ምንድን ነው አስደንጋጭ አስደንጋጭ ነገር እዚህ ምድር ላይ የለም። እዚህ ምድር ላይ አስደንጋጭ የሚባል ታሪክ የለም። በቃ የተለመደ ነው ሁሉ ነገር። ስድብ ብታመጡ በፊት እንደምትሳደብ ቤታ እናውቃለን። ምንም አዲስ ነገር የለም። ምንም የሚመጣ አዲስ ነገር የለም። እኔ ደግሞ ከጓደኛ የጎን ነው ቆሙ እቆማለሁ ከመጡ እሷ ከኔ ጎን ለምትቆሙ እሷንም ከምጡ እኔ ከእሷ ጎን። አዲስ ነገር የለም። ህይወት ይቀጥላል። አለቀ። ወደፊት ነው መገስገስ ነው፣ መገስገስ ነው ወደፊት ነው። ሞት ሞት ቢመጣ ቤታያ አትወድቅም፣ እኔም አልወድቅም። ከዚህ ብትነሱ ከዛ ብትነሱ ከዛ ብትሰደቡ ከዚህ ቤታዩ ጭራይ ዛሬ የሆነ ቤት ተከፍቶ ዲቦራ እና ቤታዩ እንዲ ናቸው ማሆን እኛ በሀበሻ በሀበሻው ኮሚኒቲ ነውር የሆነ ነውር የሆነ ነገር ብልግና የሆነ ነገር እኛ የምናወግዘውን ነገር ናቸው፣ ተባለን ደግሞ ባለትዳር ያማልላሉ እንባላለን። ሰው እንዴ ነው በአንድ ጊዜ ሁለት ነገር ሊሆን የሚችለው? በዚህ ጋ እንትን እና እንትን ናቸው እንደ ቃሉንም አልጠራውም ነውር ስለሆነ እንትናቸው ይባላል። በዚህ ጋ ደግሞ ባለትዳሩ በነሱ ምክንያት አልቀመጣለን ይባላል። ምንም አንባለው ነገር አለ ዘንድሮ እዚህ ቲክታክ ምድር ላይ እግዚአብሔር ምስክር በቃ ማይሉን አል አፌ ውስጥ ገባ እና ማን ባለው ነገር የለም። ቢመጣ እንደው የፈለገ ነገር ቢመጣ እንደው ትልቁ ነገር ሴት ልጅ ሙሟ እንትኗ ገለመኔዋ እንትኗ ቂጧ ተዘረጠጠ እንትን ተባለ። ይምጣ ይምጣ ይምጣ ዘንድሮ ይምጣ እስኪ ቢመጣውን አብረን የምናየው ይምጣ እስኪ ይምጣና እስኪኛ አንሸማቀቅ እንሸማቀቅ የሚያሸማቀቀን ነገር የለም። እዚህ ምድር ላይ የሚያሸማቀቀን ነገር የለም። እኔንም ቤታንም አንሸማቀቅላችሁም፣ አንጠፋም። ከቲክታክ እንመጣለን። ፏዝንጥ ፏብትን ጸዳ በዳ ብለን እንመጣለን። ቲክታክ ላይ ማን እንደሚያጠፋና ማን እንደሚያጣለን ያሉ እንደ ዘንድሮ እንደ ለእናንተ ለኛ፣ እናንተ ልታጣሉ በሞከራችሁ ቁጥር እኔና ቤታ ጭራሽ እንኳን እንጣል አይደለም በመሀል እንኳን የሚያጋጨን ነገር ትንሽዬ ሲኖር ብለን ጥብቅ ምንም የለም። ምንም ጌታ ምስክሬ ነው፣ እምላችሁ እኔ የምሬ ነው እምነግራችሁ። እኔ አልናገርም ምናምና ሰሞኑን ሪከርዶች እያየው ነበር። ሰሞኑን የሚፖስት በጣም ትልቅ አጀንዳ አለ። ከዛ በኋላ አፋቸው ይዘጋል። ከዛ በኋላ ያፍራሉ። ከዛ በኋላ ምንም የሚያሳፍር ነገር እዚህ ምድር ላይ የለም። ስድብ ከመጣም የምጣ። ስድብ ከዚህ በፊት የተሳደበችው ቤታ ቢሆን ምንም ምንም። እኔ ምን እስኪ ንገሩን ንገሩን እስኪ እኛ እኔ

ምንም አይመስለኝም። ምንም እንትና ደግሞ የሆነ ሪካርድ አይቼ ነበር እንትና ማናት የምትናገረው ንግግር ይሰማል ምናምን። እናቴ ትሙት ነው የምላችሁ፣ እኔ ምንም አትሰማኝም ማንም የሚናገረው ንግግር ምንም አይሰማኝ። የማይሰማኝ ለምንድን ነው ተቃላችሁ? አንደኛ ነገር የሚባለው ነገር እንዳለ እኛ ለመጣል እኛ ይሄ ምንድን ነው የሚባለው ይሄ እኛ ሰው ተመልካች እንዲጠላን ሰው እንዲነሳብን እንዲሰድበን ምናምን ነው። እንደው የማንም ልቅም ግን የሰው ልክ አያውቅም፣ ቢያውቅም አይጠነቀቅም። እንዳቸው የማንም ልቅም ግን የሰው ልክ አያውቅም። ማን ነበረች እንደውም? ሮሚ ሮሚ ሮሚ ያልኩ ይሆን ሮማን። ምናለች ትሪ ጠፋና አብረን በላናለች ተኔ ጠፋና አብረን በላን። ይሄ ቲክታክ ሁላችን እኩል አድርገን ቲክታክ ይሄ ቲክታክ እኩል ያነጋግረናል ይሄ ቲክታክ ቢካዝ ተኔ ጠፋና አብረን በላን አለች። ትልቅ ሰው እኮ ያወራ ሁለት ትልቅ ሰው ያወራ ትሬ ጠፋን አብረን በላን አለች። አሁን እኔ ለሮማን እንድታስተላልፉልኝ የሚፈልገው መልክት አለ። ይህንን ለሮማን ቀርጻችሁ አስተላልፉልኝ። ሮማን፣ አይቸሻሉ በጣም ብዙ ጊዜ ለእኔ እየደገፍሽ ከዚህ በፊት ያደረግኳት ነገር አለ። ከዚህ በፊት አስለቅሻት አለው፣ ክፉ ነገር አርጌባት አለው፣ ባሏለች ቦታ አውያት አለው። እና በዛ ነገር ተሰምቶኛል። እና ለዛ ነው ከእሷ ጎን የምቆመው። በጣም ብዙ አይቻለው ቪዲዮችን ማለት ነው። ለእኔ ብዙ ስትከራከር የልኝም አይችሻለው ሮማንዬ። ከዛ ጊዜ በኋላ እኔ ጠንካራውኛለሁ። ፈተኖች ለበጎ ናቸው፣ ለበጎ ነው። አንቺ ማስበሸ አይደለም፣ ሴጣን ተጠናውቶች ነው። ሴጣን ነው ውስጥሽ ውስጥ ገብቶ አንቺ አስበሽ አይደለም አስበሽ አይደለም ሴጣን ገብቶብሽ ነው እምት እኔ ይቅርብ እያታለሁ ሮማንን ይቅርብ እያታለሁ ነው በቃ ሮማን ለሮማን ንገሯት እኔ ሮሚ ይቅርብ እየሻለሁ ሮሚ ይቅርብ እየሻለሁ በቃ የዛኔ እኔም ተጃጅዬ ነው እንጂ እሙሙ ስትይኝ አዎ እሙሙ እኔም አብሬሽ ነበር አሁ እሙም ወይ እንዴት ነው የአምራሉ ድምቦችሽ ነው ወይ ብዬ ነበር። ከአንቺ ጋር አብሬ እንትን ማለት የነበረብኝ ግን በሰዓቱ ተሰማኝ። የሶሻል ሚዲያውም ነገር አልገባኝም ነበረ። ሮሚ ይቅርብ እየሻለሁ ሮሚ ይቅርብ እየሻለሁ ከልቤ ምንም፣ ይኸው ውስጤ ይቅርብ እየሻለሁ። ይቅርታ ማድረግ ትልቅነት ነው። አዎ አስቀይመሽኛል። ቤተሰቦቼም እናቴም ይቅር ብላሻለች። ሁላችንም ይቅር ብለንሻል። ሮሚ ይቅርብ እየሻለሁ በቃ ምንም አንቺ አስበሽው ያደረግሽው ነገር አይደለም። በቃ ይቅርብ ይሻሉ። እውነቴን ነው የምላችሁ፣ ከልቤ የምሬ ነው። የዛኔ በጣም የሶሻል ሚዲያው እንትን ስላልገባኝ ስለነበር እንጂ ነገሩንም እንደዚህ ማይከርም ነበር። ሮሚ እሙሙ ችግር የለውም እሙሙ ምንም ችግር የለውም። ሁላችንም አለን ሴት ከተባለን እሙሙ አለን፣ ቅድ አለን። ሁላችንም በሰዓቱ ምን ሆኜ ነው እንደዛ ነገሩ ነው ያከረርኩት ብዬ አሰብኩ። በሌለ ነገር እንደዛ ስሜታዊ በሌለ ነገር ስለተባልኩኝ ለምን ተባልኩኝ ብዬ ነው በሰዓቱ የተሰማኝ። ግን ይቀር ብዬሻሉ ሮሚ። አንቺ ትልቅ ሰው ነሽ። አንቺ ደግሞ ለእኔ እንደዚህ በዚህ መጠን ስትከራከርልኝ አይቻለው፣ ከጎኔ ስትቆሚልኝ አይቻለው። እና ይቀር ብዬሻሉ ሮሚ። ለሮሚ ያደርሱል ይሄንን። እሺ እንቀጥላለን። እንቁርቴ ደግሞ እንቁርቴ ልዕልቲ ልልቲ ልልቲ ይህን ደግሞ ለልልቲ ልልቲ ልልቲ አሁን ወደ ጌማ አለም እየመጣሽ ነው፣ ድያል እያልሽ ወደ ጌማ አለም እየመጣሽ ነው። ድሮ ጌም ተቃራኒ ተቃዋሚ ነበርሽ። ለምንድን ነው ጌም የሚጫወቱት፣ ለምንድን ነው ጌፍት የሚሰጣቸው ትይ ነበር። አሁን ግን አንቺ እራስሽ አንደኛ፣ ቁጭ ብለሽ ጠዋት ተነስተሽ ቁጭ ብለሽ ጌም የምትጫወቸው አንቺ ነሽ። ግን ልልቲ አንድ እንትን የምሰጥሽ ክሬዲት፣ የማንም ፎከታም እና እከካም አንቺ ስለ ጽዳት ሊያስተምብሽ አይችልም። ይሄ ሀቅ። ሰውነቱ ሙሉ ለሙሉ ዥጉርጉሩ የሆነ አንቺ ስለ ጽዳት ሊነግርሽ አይችልም። የሆነች የሆነች ቪዲዮ ስላየው ነው። አይሆንም፣ እንደዛ አይሆንም። ድንቡሽሙሽ ያልሽ፣ ድንቡጥቡጥ ያልሽ፣ ድንብጭብጭ ያልሽነሽ አንቺ። እኔ እንቁርቲ አንተን አልልሽም። ላይክ ጥላቻ በጣም አንቺን ጥላቻ ምን የለብኝም። እንደውም እኔ

ዝም ብለሽ ቺ ናፍሽን ልጉም አድርገሻል። መጫወት ነው በቃ። እየተጫወትሽ ነው። ፈልገሻል እኮ ቁርቲ እኮ ፈልገሻል። ጊፍት ትፈልግያለሽ፣ ትፈልግያለሽ ማርያም ትፈልግያለሽ። እና ዞይን ማርያምን ከተቀጣሪ የሚያባረረችው ዞይ በራሱ ጊዜ ነው ያቆመው። እዚ ያኔ ድዋ የመጣ ጊዜ እንደሚያቆም ተነግሮን ነበር፣ ለኛ ማለት ነው። እና ለዛ በራሱ ጊዜ ነው ያቆመው። ማንም ረግጦታ ላያቆመም ሲጀመረ። ስቲልም ከፈለገ ገብቶ የፈለገበት ይሰጣል፣ የፈለገበት ይጫወታል። ከተባልነው በላይ ምን ምን የሚባለው ነገር የለም። ዲቦራ ረፊ ዲቦራ ዝም በይ ዝም ብዬ ስንት ዓመት ምን ለቀቃችሁኝ እንዴ እንዶ ገብቀማል ተጣብቃችሁ በ እንዳማችሁ ነው። አሁን እኮ ድራማ እወዳለሁ እኔ አረረረ ድራማ ለከ ደስ ይላል። በጣም ደስ የሚል ነገር እኮ ነው። እኔ ፋራው እኔ እስከ ዛሬ አይ ዝም ልበል ኖ ይሄን ልለፍ መናገር ነው ማውራት ነው ማውራት ነው መናገር ነው መጫወት ነው ከዛም በኋላ ትረሱ ኤቭሪዌር ትረሱ ለኖርማል እናገረው እናገራለሁ እናገራለሁ ግን ስድብ አልሳደሩ ጋ ስድብ አልሳደሩ ስደቁ ካካ ነው። ስደ ቆሻሻ ስድብ አልሳደሩ እየወዳብን ደግሞ ወደ ራስ ተመለስ። እየወዳብ ወደ ራስ ተመለስ። የጀመርከው መንገድ ጥሩ አይደለም። አንተ ጌመር ሆናህን ጌምህን ጌመህን አልፈህ ተጫወት። ጌመር ጌመርነህ ጌም እየተጫወትክ ነው። አንድ አንበሳ ሲሰጥህ በረረን በረር እንጂ ቆይ እዮዳብ ግን ሀብታም አይደል እንዴ? ቆይ ሀብታም ነው ሚሊዮነር ነው አላላችሁም እንዴ? ይሄ ወርቅ የሚያደረገው ወርቅ ምናምን አንድ አንበሳ ሲሰጠው ቦርጩን ጥሎ ቂጡን ጥሎ የሚዘለው ለምንድን ነው? ጌታን ጋይስ ኮንፊውዝድ አይም ኮንፊውዝድ ጣም አንድ አንበሳ መቶ ስልሳ ዶላር ሲሰጠው ቂጡና ቦርጩን ጥሎ በጭ በጭ በጭ በጭ በጭ በጭ በጭ እያረገዙ ቦርጩን የሚዘለው ግን ለምንድን ነው? የምን እኔ ኮንፊውዝድ ዲስ ሮንግ። ይሄ የእኔ ወርቅ ይሄ ወርቅ አርግቼ ከላይ አንገት የሰራው ወርቅ አርጌ ወርቅ ለብሼ አንድ አንበሳ ሲሰጠው ለምንድን ነው ቄጡን ጥሩ ሆባች ሆባች እያለ የሚዘለው ለምንድን ነው? እንደ ምንድን ነው ጌታ ቦርቾ ቄጦ እስኪያለበው ድረስ ነብረው የሚዘለው ግን አንድ አንበሳ ተሰጥቶት ሀብታም ማለናችሁ ጋይስ፣ ሀብታ ማለት እንደ እሱ ልጅ እሱ ሰውዬ ሽብሬም መስሎ ደግሞ ሽብርቲ መስሎ ደግሞ ፀጉሩን ተሰርቶ ዲቦራ እና ቤታዮ ተመለስ። እንደ ባልቴት እንደ ቤት እንደ ቤት ቁጭ ብሎ ይራገጥ ወደ ምንድን ነው እኔ ግራ ስለገባኝ ነው ጋይስ እኔ ግራ ስለገባኝ ነው እንደ ምን ሆኖ ነው ምን ሆኖ ነው እንትን አድርጉለት ሼር አድርጉለት ይምጣ እስኪ ለዩዳብ ሼር አድርጉለት ሼር አድርጉለት እኔ ከዚህ ጋር ኮንቨርሴሽን ኮንቨርሴሽን ፈልጋለሁ ከዩዳብ ጋር ቆይ ይምጣ ስሜት ያገኛለ። አሁን ከዚህ ስሜት ሳልወጣ ትዝ ላችኋል፣ ድሮ ምን ላይ ነበር? ኢቲቪ ላይ ነው ምን ላይ ነው? ተረጋጋ ደብል ኤ ወረቀት ይመጣልሃል የምትለው ትልቁ ማሽን። ተረጋጋ ደብል ኤ ወረቀት ይመጣላችኋል፣ ተረጋጋችሁ። እኔም ወደ ስድብ እንዳታምጡኝ ጋይስ፣ ወደ ስድብ እና አንዳንድ እያልኩ እኔም እየመጣሁ ነው፣ አታምጡኝ፣ ካልሆነ እኔም እሪ ብዬ እቀላቀልበታለሁ። ግን ያስሳደብ እንትን የምለውን አውቃለሁ።

ለማብሬሽ የምታለቅሽው እንደ ደና እንደሜታ ከዘንዶ መሰራት አለበት ቆዳሽ፣ ጉቺ። እኔም ከዚህ በፊት ለዚህ ለቲክታክ ህዝብ ምንም አላመጣው ነገር ከማባባስ ውጭ የሳስ ለቀስናት ከመባል ውጭ ምንም አታመጭም ወይ ጉቺ። ክራይ ክራይ፣ ለምን ታለቅሽ ጉቺ? ስትራገጂ እኔ ስትሳደሚ ወይ ጉቺ። ይጅበት ጉቺ፣ ይጅበት። ከሁለት ከሶስት ቀን በኋላ መልሰሽ ደግሞ እንትስ ተያይሻለሁ እንዴ። ጉቺ ሄድሽበት ቆዳሽን አጠንክረሽ እጅበት። በቃ ምንም ብትባይ አይደብርሽ፣ አይቅፋሽ ጌታን አይቅፋሽ። ቆዳሽ እንደ እንደናደርገው ጉች አታልቅሽ፣ ጌታን አታልቅሽ። ዋይ ኦልዌይስ ክራይ ክራይ ጉቺ፣ ዋይ ዩ ክራይ ክራይ ኦልዌይስ ጉቺ። ስትሮንግ ስትሮንግ ኖ ክራይ ክራይ ክራይ ክራይ። ለኛ ማንጠቀመን። በማልቀስ የሚፈታ ነገር የለም። የእኔ ማር፣ የእኔ ቆንጆ፣ እኔ ውድሽ ያለው ጉቺ ታውቂያለሽ እኔ ወድሽ ያለው ጥሩ ልጅ ነሽ፣ ምናም ጨዋታች ደስ ይለኛል። ምናም በማልቀስ ምንም የሚፈታ ነገር የለም ማለት ኖ ክራይ ክራይ ጉቺ፣ ኖ ክራይ ክራይ። ከዚህ በኋላ ዋ ጉቺ ሶሻል ሚዲያ ላይ ወጥተሽ እንዳታለቅሽ፣ በእናትሽ ያልቅ ሲለቀስላቸው ያስለቀሱሽ። ክራይ ክራይ ኖ ጉድ፣ አታልቅሽ እንዳታለግሽ እንዳታለቅሽ እንደው ከከፋሽ ተከፋሽ እና በጣም ከተሰማሽ በጣም ከደበረሽ ለሶሻል ሚዲያ ሰው በእግዚአብሔር ጉቻ አዘንሽን አታሳይ። ከተጋፍጥ እጋፍጣሉ ብለሽ ጀምረሽ ያላ ጦርነት ቀጢበት ወይ ኢግኖር አድርገሽ የሚሉሽን ኢግኖር እያደረግሽ ቀጢ። አታልቅሽ፣ ጌታን አታልቅሽ። እንዴ ለሳምንት ወሬ አታልቅሽ። ሳምንት አጀ እንደውም አትረሽም እኮ አሪፍ ነው ለአንቺ ያም ያም ያም ሳያነሳሽ ጥሩ ነው። ቫይራል ትሆኛለሽ። አታልቅሽ ማሬ፣ ያስለቀሱሽ ይለቀስላቸው። አታልቅሽ ማሪ አለ አታልቅሽ። ለም ታልቅሻለሽ? እንዳታልቅሽ ቁርጥ ንድ በይ። ከጀመርሽ እንደ አንቺ የተረገጠ ሰው አለ አሁን እኔ አሁን እንደኔ አሁን እንደኔ እንደቤት ሁን ምንም እየተረገጠ ያለ ሰው የለም። እዚህ ሚዲያ ላይ ግን ምንም እኮ የተፈጠረ ነገር የለም። ጌማ ስንጫወት ጊፍት ይሰጠናል ስንገባ፣ የሚወዱን ይወዱናል፣ የሚጠሉን አሉ። በቃ ስትቀድይበታለሽ፣ በቃ ተሄጅበታለሽ። ምንም እንትን የሚል አታልቅሽ፣ ማርያምን፣ እንዳታልቅሽ። ለሶሻል ሚዲያ ለብስ ህዝብ እንዳታልቅሽ። እኔ ከዚህ በፊት ራሱ የሆነ እንዲህ አንድ እንባ ዘለላ ላይ ያወጣሁት እዚህ ሶሻል ሚዲያ ላይ ወጥቼ ይቆጨኛል። ለሳምንት ወሬ የምታለቅሺው ለማን አባት ብለሽ የምታለቅሺው? ጠንካራ እኔ እንደ ትጋፈጫለሽ ብየሳሰብ እሪ እሪ ማይ ክራይ ክራይ ጎች ኖ ክራይ ክራይ ነግሬሻለሁ። ካሁን በለ ካለቅሽ እኔ ነኝ የምረግጠሽ። ክሰሽ ክሰሽ እኔ ነኝ የምረግጠሽ። እንዳታለቅሽ። የሌለሽን ስም ሲሰጥሽ ያማል እኮ ያማል፣ ግን ደግሞ ሶሻል ሚዲያ ነው ሶሻል ሚዲያ ሶሻል ሚዲያ አይደለም እንደፈለግሽ እዚ ጋ እየወጣሽ እንደፈለግሽ እየሆንሽ፣ አይደለ እንደ በረዶ የነጣ ባህሪ እንኳን ቢኖርሽ ከሰው ትችት አታመልጭ፣ ከሰው ምላስ አታመልጭ። ከአበሻ ምላስ በቃ አይመለጥም። በቃ ምንም አይነት ሰው ብትሆኑ ብሪንኩን በቃ ዲስ ሶሻል ሚዲያ በቃ ሶሻል ሚዲያ ነው። መጥፎ ነገር ትባላላችሁ፣ ጥሩ ነገር ትባላላችሁ። አክሴፕት አድርጋችሁ መቀበል አለባችሁ ሶሻል ሚዲያ ላይ ለመቆየት ባድ ኮመንት ዩሀቭ ቱ አክሰብት አክሰብት ማድረግ አለባችሁ እናንተ እናንተ ናችሁ ባድ ኮሜንት። እናንተ አሁን ለምሳሌ ብዙ ነገር እንባላለን፣ ሁላችንም ያልተባለ ሰው የለም። ሁላችንም እዚህ ሶሻል ሚዲያ ላይ ነን፣ ከጌመር እስከ ኖርማል ኢንተርቴን የሚያደርጉ ዝም ብለው ገብተው የሚጫወቱ የሚያወሩ ምናም እማይባሉት ነገር አለን። ሷእኔ ልንገራችሁ ራሷ ለእቲማ ትባለ ነገር አለን ብዙ ነገር ነው የሚሏት። እሷ ግን ፈንከች ትልላቸኋለች አይታቸው ከእንትን የወለደች ይሏታል፣ ከንትን የወለደች ይሏታል። ፈገግ ስትል አይታችኋታሉ። አዎ ብላ እንደውም ከጋና ጋር ፎቶ ኤአይ አሰርታ መጣችላችሁ። ምንም ስለማይመስላት በአካቱ እሷ ምንም አይመስላትም። ብለው ሙቮን ነው የሚያደርገው ሰው እንደሚሰማሽ እንደሚደብርሽ፣ እንደሚእንዴ ልበልሽ እንደሄያ ነገር እንደተሰማሽ ካሳየሽ፣ በዛ ነገር ነው ሰው ሊያጠቃሽ የሚሞክረው ዕድሜ ልኩን። ገባችሁ ምላችሁ ወሬቨር ስትባሉ ኦኬ በቃ ሶሻል ሚዲያ ነው ብላችሁ ማሰብ አለባችሁ። this is ሶሻል ሚዲያ በቃ መጥፎ ነገር ትባላላችሁ። ካልፈለጋችሁ ይሄን ቲክታካችሁን ዝግ ታድርጋችሁ ውጡ ከሶሻል ሚዲያ መባልም ካልፈለጋችሁ ጥሩ ነገር ብቻ ፈጣሪ ኢየሱስ ክርስቶስ እንኳን ወደ ምድር ሲወርድ ማለት ነው በሰዎች በሰው ልጆች ተተፍቶበታል፣ ተሰቃይቷል፣ ብዙ ነገር ተብሏል። አምላካችን ክርስቶስ እንግዲህ ለእኛ ብሎ የተሰቀለልን እሱ እንኳን ብዙ ነገር ተብሏል። በሰው ልጅ እንኳን አይደለም፣ እኛ ሁሉም ሰው ይወደደኝ፣ ዶላር አይደለም እኛ ሁሉም ሰው ይወደን። የሚጠላን ይኖራል፣ የሚወደን ይኖራል። የሚጠላን መጥፎ ነገር ያውራል፣ የሚወደን ጥሩ ነገር ያውራል። ስ ፋክት በቃ ይሄን እያሰባችሁ ሁሌ አእምሯችሁ ውስጥ ማስገባት ያለባችሁ፣ ምንም ነገር ቢፈጠር ፈንከች ማለት የለባችሁ። መሲ መሲ የዱባዩ ከንቲባ